ዘመን አማና ድርሻውን በጠፋበት ቼክ ሰጦ መጥፋት ፋሽን በሆነበት ደውለን ማያነሳ ተበዳሪ በበዛበት ክፉ ዘመን የእነሱ ተምሳሌት ያስፈልገናል። አሁን ሰው በውርስ በገንዘብ በንዋይ ፍቅር ቤተ ዝምድናን በቆራረጠበት በውርስ በተባላበት ዘመን እነሱ ይናፉናል። አሁን በዚህ በሶሻል ሚዲያ ባበድንበት ዘመን ወጣቱ በፖርኖግራፊ በሰከረበት ዘመን ራቁት ገላም መልቀቅ ፋሽን በሆነበት ዘመን የሰሓባ አስተምሮት ያስፈልገናል። አዎን። ላይክና ሽር ለማግኘት ሲባል የሰው ስም ማጥፋት በረከሰበት ዘመን በሬ ወለድ ወሬዎችን መንዛት ባህል በሆነበት ዘመን የዛ ትውልድ አስተምሮት ያስፈልገናል። አዎን። አሁን ባለንበት ዘመን ለአንዱ አንዱ ዞሮ በማይጠይቅበት፣ የራሱ ምቾት ካረጋገጠ የወንድሙ ግድ በሌለበት ዘመን ለሌላው መቆረስ፣ ለሌላው መኖር፣ ለወገን መድረስ ትርጉም ባጣበት ዘመን ያን ትውልድ እንደ ሞዴል ማንሳት ግድ የሚልብን ወቅት ነው። የነቢዩ ዓለይሂ ሰላቱ ወሰላም ባልደረቦች አላህ ኮትኩቷቸው ወደድኳቸው ያላቸው ወሳቢቁን አልአወሉን

ቁርአን በገለጻቸው መልኩ የሚጠቀሱ ውድ የአላህ ምርጥ ባሮች የማይደገም ትውልድ በዛ ቁጥር ልክ አንድ ነቢይ ሐዋርያ ኑሮ ታያ መቶ ሃያ ሺህ ሰ ይህ ምርጥ ትውልድ አስተምሮት ዛሬ ያስፈልገናል። ዛሬ አንደኛውን እናንሳ፣ አላህ የተገረመበትን ባሪያ በምሽት ተመልክቶ ያዳነቀውን የአላህን ባለሟለኛው ሳ ነቢዩ ዓለይሂ ሰላቱ ወሰላም አንዴ አሰግደው ዒሻን ሲጨርሱ ከፊት ለፊታቸው ፊቱ የገረጣ ጸጉሩ የተንጨዋረረ አቧራ የለበሰ ግለሰብ ተሰይሟል። የአላህ መልእክተኛ አላቸው እርቦኛን ሊበላ ናቸው። እርግጥም ረሃብ ቆልቶታል። ስታዩት አንጀት ይበላ ነበር። መልእክተኛው ዓለይሂ ሰላቱ ወሰላም ወደ ቤታቸው ላ ሞዴል ናቸው። አቦክር ራት ዑመር ፈልግለት ብለው አልተጣሩ፣ ከራስ ነው ድርጊት ሚጀምረው። ቤታቸው ላኩ፣ ከሚስቶቻቸው ከአንዷ መልስ መታ። የአምላህ መልእክተኛ፣ ወለዚ በዓሰከ ብልሓቅ ማ ዕንደና ኢላ ማኡ ነው። ቤታችን ውስጥ በእውነት በላከ ጌታ እንምላለን ውሃ እንጂ የለም አሏቸው። ሌላኛው ሚስታቸው ጋ ላኩ፣ መልሱ ተመሳሳይ። የእሳቸውን ሲጨርሱ ሰው አልጠቆሙም። ጥሪ አቀረቡ። ከእናንተ መሃል ይህን የኔን እንግዳ ማን ያስተናግደዋል? ለካ ሰሓባውን በወቅቱ ችግር ውስጥ ነበር። የዕለት ጉርሳቸው አንሶ ነበር። እጅም ያነሳ ጠፋና አንገቶች ተቀረቀሩ። ከእነሱ መሃል አንድ አንሳሪ ጁናንስ የአላህ ምልክተኛ እኔ አላቸው። እሱስ ቤት ውስጥ ምን ይሁን ምን ይኖረው ይሆን? በሪያርዶ ይሆን ጥብስ ይኖራል ፍሪጅ ውስጥ እስኪ እንከተለው። ወደ ቤቷ አቅርባ ሚስቱም ጠየቃት። ቤት ውስጥ ምን አለ? የነቢዩን እንግዳ ይዤ መጥቻለሁ አላት። ሚስቱም አንድ ምላሽ መለሰች። ለእኔ እናንተ ራት የለም፣ ለልጆቹ ግን ትንሽ አለ አለች። እንግዳ አላት። ትልቅ እንግዳ ነው ያመጣሁት። የነቢዩ ስ ላ ሰለም እንግዳ ልጆቹን አባብለሽ አስተኛቸው። እነሱ ከተኙ በኋላ ምግቧን አቅርቢያት። ትንሽ እኮ ነው። አዎ እኔ እና አንቺ አብረን እንቀርብና ልክ ኩራዙ ምታስተካኪ መስሻ አጥፊ ያን አብረነው ምን መላ ይመስለዋል እየበሉ ነው ብሎ እሱም ጥግብ ይላል። ሚስትና ባል ይሄ የተከበረ ቤተሰብ፣ ይሄ ለኸይር የተደራጀ ቤተሰብ። ስትራቴጂ ነደፈ። አላህ ሳልህ ሚስት ሳልህ ባል ሲወፍቅህ ኸይሩ ሁሉ ይገራል። ቤት ገቡ። ግዳው ቁጭ አለ። ምግቡ ቀረበ። እሷ ሻማውን የምታስተካከል መስል አጠፋች። ምግቡ ተከፈተ። በጨለማ እጁን ይሰዳል ያነሳል። እነሱም ያነሱ መስለው አፋቸው ውስጥ የምግብ ድምፅ ያሰማል። እየበሉ ይመስላል። እሱ ይበላል። እየበሉ ነው ብሎ ብሉ እንጂ እያለ ይበላል። ግጥም ማርጎ በላ። ውሃውን ጠጣ። ሸብዓነ ረያን፣ ሆዱም ሞልቶ ወደ መልክተኛው ተመለሰ። ደስ ባልና ሚስት ልጆቻቸው ጾመ

ዛሬ ምሽት የዓለማቱ ጌታ የዩኒቨርሱ አናጅ የሩሱሎች ሁሉ ላኪ የመላእክት ሁሉ ፈጣሪ ተገርሞባቸው አደራናቸው ነቢ ስላ ከራስ በላይ ሌላ መቆረስ ለየለመደ ትውልድ፣ ለዚህ መጨካከል ለበዛባበት ትውልድ ወሳኝ መልእክት ያስተላልፋል። አላህም ታሪካቸውን አረሳ። እኔ እናንተ ስንሰግዱ ሌ እንድናስታውሳቸው ቁርኣን ላይ ታሪካቸውን ጠቀሰ። ወዩእሩን ዓላ አንፉሲሂም ወለው ካነ ቢሂም ኸሳሳ ከነፍሶቻቸው ሌሎችን ያስቀድማሉ ለነሱ ወሳኝ አጀንዳ ሆ ሚለው አንቀዝ ቁርኣን ላይ ታተመ። እዚ ታሪክ ላይ ብዙ ትማ ለኸይር የተሰናዳ ቤተሰብ ሚስት በአሁኑ ዘመን አጋዥ ነች። ልጆቿን ረሃብ አስተኝታ እንግዳ ለመጋበዝ ባልስ እንዲህ አይነት ወን ያለው። ከዛም ወደ ነብዩ ሰለላሁ ዐለይሂ ወሰለም ተመለስ ተመለስ። ሌሎችን ከማዘዝ በፊት ራሳቸው ተግብረው እሳቸው ጋር ሲታጣን ወደ ሰው። እኛ ተናጋሪዎች እንጂ ተግባሪዎች አይደለም፣ መካሪዎች እንጂ ተገሳጮች አይደለም። እምንናገረው የሚራመድ ሰው ጥቂት የበዛበት ዘመን ያለን ያለው። ደግሞ ተመልከት፣ ያ ሰሃባ የሚባለው ትውልድ የነብዩ ባልደረቦች እንዴት አይነት ስማርት እንደነበሩ አስተሳሰባቸው እንዴት የረቀቀ ስትራቴጂስቶች እንደነበሩ፣ ያ እንግዳ እንዲጠግብ መብራት የሚያጠፉበትን ስትራቴጂ ቀይሰው የአራሕማንን ውዴታ ወሰዱ። ሶሓበቱል ኪራም ከራስ በላይ ሌላው የ የወንድም ችግር ያሳሰባቸው የወንድም የዳ ጫና ያስጨነቃቸው ሰውን አካፍለው የሚያግሩ የሌላቸውን ቆርሰው የሚሰጡ

መንቀሳቀስ አልቻሉም። እዛ ስም ያጠፋል፣ እዛ ሰይፍ ይቀስፍባቸዋል። መከራው ብዙ ነው። ካስቸገሯቸው ቀንደኛ ጠላት ውስጥ የመጀመሪያው አቡ ራፊዕ ይባላል። ይሁዳ ነው። መዲና ዙሪያ የሚኖር ሰፊ ሀብት የተሰጠው እርሻው፣ ከብቱ፣ ፍየሉ፣ ግመሉ ለጉድ ነው። ትልቅ የኢኮኖሚ ድሎት ላይ የሚኖር የራሱ ቤተመንግሥት ውስጥ ሌላ ቤተ መንግሥት ሰርቶ የሚኖር ባለአብት ነው። ነቢዩን ጥርስ ነከሰባቸው። ዳአዋቸው ላይ የተነሳባቸው። ሲሻ ሰው ቀጥሮ የሚገልሰው ይልክባቸው። ወላሁ ያዕሲሙከ ሚነ ናስ ያለው አላህ እሱ ይጠብቃቸው። ሲሻ ዘፋኝና ገጣሚ ቀጥሮ በስድብ የሚዲያ ዘመቻ ይከፍትባቸዋል። ስማቸውን ለማጠልሸት ዳዓዋቸውን ለማርከስ ይለቅባቸዋል። ሲሻው ጦር አዝምቶ አስታጥቆ ይልካል። በእስልምና ታሪክ ከባዱ ጦርነት የሚባለው አህዛብ የሚባለው ጦርነት የመራው ከቁረይሾች ጋር ያስተባበረው ያንበሳውን ድርሻ የሚወስደው ይሄ አቡ ራፊዕ የሚባል ይሁዲ ነው። በጣም ሲያስቸግራቸው አንዴ ትክዛሉና ሰሓባው ቤት ተማሪዎቻቸው ዘንድ መለና ቢአቢ ራፊዕ አቡ ራፊዕን ማንነው እንዲው ልክም ያስገባልን። ከሰሓቦቹ ከሰሃቦች ውስጥ አንዱ ተነሳ፣ አንሷር ነው። አነ አላቸው፣ የአላህ መልእክተኛ፣ እኔ ያለው አላቸው። ስሙ ዓብዱላህ ብን ዓቲክ ይባላል። ከተወሰኑ አራት አምስት ሰሓቦቹ ጋር ቀና ወደ አቡ ራፊዕ መኖሪያ መንደር። ምን ይላል ዓብዱላህ ብን ዓቲክ? ቀንቀን እንተኛና በሌሊት እንጓዛለን፣ እቅዳችን እንዳይደረስበት እንደምንም ደረሱ። ሲደርሱ እሱ የሚኖሩበት ቤተ መንግሥት እጅግ የታጠረ የተጠበቀ የታፈረ ግንቦ ወደ ላይ የወጣ ዘበኞች፣ ቀስተኞች የበዙበት እንዴት መግባት ይችላል? ከዛም ሰሐቦቹ ምንናድርግ ሲሉ ጠብቁኝ፣ እኔ ማረገዋለኝ ማለት ወደ በሩ ተጠግቶ አስተዋል ለካ በሩ የሚከፈተው በቀን ሁለቴ ጠዋት ጠዋት እረኞችን ከብት ጠባቂዎችን ለመላክ እርሻ የሚቆፍሩትን ለመላክ ገበሬዎችን፣ ማታ ማታ እነሱን ለማስገባት ብቻ ነው ይከፈት። ጠበቀ። እረኞቹ ወጡ፣ ሙሉ ቀኑን ዋለ፣ ማታም ገቡ። እንዴት ይግባ? ተክዞ እያለ የውስጥ ኒያውን ያወቀው አላህ እድል ከፈተለ። ድንገት አህያ ጠፋል ብለው በሩን ከፍተው ወጡ፣ ፍለጋ ተያያዙ። ጨለማ ነው፣ ከመሸ አብሮ ተደባለቀስ ፈለጉ ፈለጉ አህያውን፣ አጡት። በር ያለው ዘበኛ በአስቸኳይ ግብ አለ፣ ዘጋው። እሱም ከነሱ ውስጥ አብሮ ገባ። የገባው ወደ ተከበረ ቤተ መንግስት ውስጥ ነው፣ መውጫም የለም። አህዮቹ ወደሚኖሩበት ክፍል ገባውና ቁጭ አለ። ዘበኛው በሩን ቆልፎ ቁልፉ ሲያስቀምጥ አየው። ሁሉም ወደ ምኝታቸው ገቡ። እዛው ተዛው ከዛም ወጣውና ቁልፉን አንስቼ በሩን ከውስጥ ከፍቼ ከፈታረ ከታወቀብኝ እንኳን ሩጭ፣ እንደው እንዳለ ወደ ውስጥ ሲገባ ሌላ አቡራፍ የሚኖርበት ሌላ ቤተ መንግሥታን ተጠጋው፣ ቁልፉ ይገባ። ከዛም ከውጭ ያሉ በሮችን ሁሉ ቆለፍቷቸው ጩኸት ሲሰማ እንደይወጡ። እንዴት እንደሚያስቡ እዩ። ሰሐባ ሲል ወደ ውስጥ ጠጋስን፣ አቡራፍ ከእንግዶች ጋር ተሰብስቦ ያወራል፣ ይሳሳቃል ወሬው ስለ ነብዩ ነው። ወሬው እስልምና ማጥላልሸት ነው። ሁሉን ወሬ ያወራል። ዝማልኩት ብገባስ እነሱ ይከላከሉለታል። አጠብቁ ተለያዩና ወደ አልጋቸው ሁሉ ውስጥ ገባው ይላል። ከፈች ከፈች እነሱ የተኙበትን ምኝታ ቤት ሁሉም ቆለፍ፣ እንዳይወጡለት ልክ ወደ ውስጥ ገባ ይላል። ድቅድቅ ያለ ጨለማ እንዲህ ከአቡ ራፊዕ ላገኝና ምኝታ ክፍሉ ደርሷል። እብኑ ሐጀር ረዚ ላሁ ተዓላ አንሁ ስለ እሱ ታሪክ ሲተነትኑ አብዱላህ ብኑ አቲክ የአይን ችግር ነበረበት፣ የማየት። በዚህ ላይ ጨለማ ነው። አቡ ራፊዕ እኔ ትየ ማየው ነገር አጠው አንድ ስትራቴጂ ቀየሰ። ስም ጠራ፣ አቡ ራፊዕ ብሎ ጠራ። ከዛ ንሱ ለበይክ ድምፁን ወደ ሰማውበት ቦታ ሰይፌን ተረገዋል አሁን ድምፁን ፍለጋህ ወደ ውስጥ ገባሁና እሱን ሊያድኖ የመጣ ሰው መስየ፣ አቡራፊ ማ ነው ዘበኞቹን ልጥራ ያልኩ፣ አዎ የሆነ ሰውን ነው የመታኛል። ጠጋልኩና አሁንም ወረድኩበታል፣ ግን አልገደልኩትም፣ አቆሰል። ተመልሼ ስወጣ ቦታው ጠፋ። ዞሮ አሁንም ድምፄን ቀየርኩ፣ የሌላ ሰው ድምጽ፣ ቅድም ቀጠና፣ አሁን ወፈር። ምን ገጠመ ሚረዳህ ላምጣ ያለው አዎ የሆነ ሰው መታኝ ሲል በሰይፌ ሄድኩና ደረቱ ላይ ቆምኩበት። ይለ ጨረሰ ኃላፊነቱ ድምፅ ተሰማ። ግቢው ውስጥ ዘበኞቹ ተነሱ፣ ጩኸት ተሰማ። በሩን ከፋፍቸው ስለነበር ወጣ አጥሩን ዘላለሁ ስል መሰላሉ ያለቀ መስ ላይ እግሬ ተሰበረ። ይ ጥምጣሜን አወለኩና እግሬን አሰርኩት። ሰይፌን ተንተረሸ ከግቢ ወጥ ሰሃቦቹ ሌሎቹ ከውጭ ከርቀት ይጠብቁት። አልተገናኙም። ምን አረክ አጥንቼ ልምጣላል አይጨርሸ መጣሁ አለ ወደ ነቢዩ እንዳሉት። እናንተ ቅደሙ፣ እኔ ጠዋት ላይ መርዶውን ሳልሰማ ልመጣል ባላቸው፣ ሂድንስ ድንገት ለነቢዩ ሂጄ መጥቼዋለሁ፣ ግን ድንገት ቢነሳ ይችላል ልላቸው፣ ሞቱን ማወቅ አለብኝ አለ። እነሱ ቀጠሉ። እነሱ አንድ አህያ ትተውለታል። በአረቦቹ ባህል አንድ ሰው ሲሞት የተከበረ ጠዋት ላይ ከላይ ወጣና ከማሳው ላይ ጥሪ ይደረጋል። አሁንም በጠዋት ተጣራ። እናንተ የሂጃዝ ሰዎች ሆይ የሂጃዙ ባላባት አቡ ራፊዕ ዛሬ ሌሊት ተገድሏል ተብሎ ሀዘኑ ታወጀ። ያኔ ፈረሴን እያቀናው እየረገጥ ወደ ነቢዩ ዓለይ ሰላት ወሰላም መጣ። ነቢዩ ዓለይ ሰላት ወሰላም በደስታ ተቀበሉት። ከበሩንም ያውቁ ነበር። ገደልኩት አላቸው። አሁን አሉት ነቢዩ ዓለይ ሰላት ወሰላም ከዛም ቀን አልኩና፣ የአላህ መልክተኛ ግን እግሬ ያልኳቸው፣ ያኔ የተባረከ እጃቸውን አንስተው እግሬ ላይ ያስቀመጡት፣ በአላህ ይሁንብኝ ይላል። እጃቸው ሲነሳ እግሬ ህመም አልነበረውም ይላል። አላሁመ ሰለ ሰለም ባሪካ ለስልም ሰሓባ ስን ለእስልምና የተሰዉ ሁለመናቸውን የሰጡ እንደማይመለሱ እያወቁ ወደ ሞት ጉድጓድ የሚገቡ